የአምራች ኢንዱስትሪውን የማምረት አቅም ለማሳደግና ተወዳዳሪ ለማድረግ በቅንጅት እየተሰራ ያለው ስራ አበረታች ለውጦች እያስመዘገበ መጥቷል። በተለይም የፖሊሲ ማሻሻያዎችን በማድረግ እና በኢትዮጵያ ታምርት ንቅናቄ ባለፉት ሶስት ዓመታት ኢንዱስትሪዎች ያጋጥሟቸው የነበሩ ችግሮችን ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት ማድረግ ተችሏል። የምርቶችን ጥራት በስታንዳርድ እንዲመረቱ ለማድረግ የተጀመሩ ስራዎች ውጤት እያመጡ በመሆናቸው ምክንያት የተገኘ ውጤት ነው። በሌላ በኩል መንግስት የሀገር ውስጥ ምርትን ለመተካት የተጀመሩ ስራዎችን የሚያበረታታ የፖሊሲ አቅጣጫ ከግዥ ጋር የተያዙ የወጡ መመሪያዎች ያስገኙት ያስገኘ ውጤት ስላለ ነው። እነኚህ ሁኔታዎች በአጠቃላይ ተደምረው የገቢ ምርትን የመተካት ወይም ደግሞ የሀገር ውስጥ ምርትን የመጠቀም ሁኔታችን እያደገ ሄዷል። የኢትዮጵያ ማኑፋክቸሪንግ ኢንዱስትሪዎች የገበያ ድርሻም 2013 ከነበረበት 30 ፐርሰንት አሁን ከ41 ፐርሰንት በላይ ደርሷል ማለት ነው። ይሄ ከፍተኛ ኮንትሪቢሽን ነው። በመጪዎቹ አመታት ይህንን ወደ 60ና 65 ፐርሰንት ለማሳደግ ይሰራል ማለት ነው። አሁን ላይ ዘርፉ እንዲነቃቃ ከማድረጉም ባለፈ ተኪ ምርቶች ላይ ውጤት ማምጣት ተችሏል። በዚህም በ2014 ዓ.ም 318 ሚሊዮን ብር የነበረው የተኪ ምርቶች ገቢ በ2017 ዓ.ም ወደ 3.1 ቢሊዮን እድገት አሳይቷል። 2014 ላይ አመቱን ሙሉ ገቢ ምርት በመተካት በኩል ወደ 318 ሚሊዮን ዶላር ነበረ የተተካው አሁን 2017 የዘጠኝ ወሩ ሪፖርት የሚያሳየው ሶስት ነጥብ አንድ ቢሊዮን ዶላር የሚያወጡ ከውጭ የሚመጡ ምርቶችን መተካት ተችሏል። ይሄ የንግድ ሚዛኑን ይሄና ሌሎቹም ስራዎች ተጨምረው በአስር ነጥብ አምስት ፐርሰንት የንግድ ሚዛኑን እንዲጣጣም አድርጎታል ማለት ነው። ከ2014 እስከ 2017 ድረስ ያለውም አንድ መቶ አነስተኛና መካከለኛ ኢንዱስትሪዎች አንድ መቶ ስልሳ አንድ ከፍተኛ ኢንዱስትሪዎች አስራ ሰባት የስታርታፕ እና የፈጠራ ስራቸውን የሚያቀርቡ አራት በኢንቫይሮንመንት አካባቢ ጥበቃ ላይ የተሻለ የፈጸሙ ኢንዱስትሪዎች ናቸው የሚቀርቡት። በሰባት ክላስተር የተከፈለ ነው። የኢትዮጵያ ምርቶችን ማስተዋወቅና ተጨማሪ የገበያ እድሎችን ማስፋት አላማው ያደረገው ሶስተኛው የኢትዮጵያ ታምርት ኤክስፖ በመጪው ቅዳሜ መያዝያ 25 2017 ዓ ም በይፋ ይከፈታል። በኤክስፖ 288 ኢንዱስትሪዎች የሚሳተፉ ሲሆን ከ ከአራት ቢሊየን ብር በላይ ግብይት ይፈጸማል ተብሎም ይጠበቃል። ምርቶቹ በአይነት በመጠን እና በጥራት ከባለፉት ኤክስፖዎች በጣም ከፍ ያሉ ናቸው። በተለይ ደግሞ በማሽን እና ቴክኖሎጂ ማምረት ላይ ልዩ ትኩረት ሰጥተን ነው የሰራ ነው። ብዙ የስራ እድል ለመፍጠር እና የኢትዮጵያን ተወዳዳሪነት ይበልጥ ለማላቅ ቴክኖሎጂ ላይ አተኩሮ መስራት አስፈላጊ ስለሆነ በዛ በኩል በጣም በርከት ያሉ ኢንዱስትሪዎች ምናልባትም በአይነት ከዚህ በፊት ያልታዩ ምርቶች በቴክኖሎጂ ዘርፍ የሚቀርቡበት ነው። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለአምስት ቀናት የሚካሄደው የኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈም የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራምና ሌሎች መርሃ ግብሮች የሚከናወኑ ሲሆን ከ120 ሺ በላይ የሀገር ውስጥና የውጭ ጎብኚዎች ይሳተፋሉ ተብሎም ይጠበቃል።